ወዳጁ ቅዱሳን የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን። በሐዋርያት ሥራ ጥናት ውስጥ ምዕራፍ አንድ ላይ ሁለተኛው ክፍል ውስጥ እንገኛለን። ይህም ጌታችን ኢየሱስ ክርስቶስ ወደ ክብሩ የሚመለስበት ወደ ሰማይ የሚያርግበት ታሪክ የተነገረበት ክፍል ነው። ከቁጥር ስድስት ጀምሮ እስከ 11 የምናገኘው ነው። የጌታችን የኢየሱስ ክርስቶስን እርገት የሚናገር ነው። እንዲህ ይላል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ እየለበሱ ሁለት ሰዎች ባጠገባቸው ቆሙ ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል ክብር ለእግዚአብሔር ይሁን ተሰብስበው ነው ያሉት። ጥያቄውን ጠይቀውት መልሱን ሰጥቷል። አሁን ቀጣዩ ጉዳይ ስንብት ነው። እንግዲህ እና ምንድነው የሆነው? ይህንንም ከተናገረ በኋላ ነው የሚለው። ከተናገረ በኋላ የሚሰሩትን ስራ በቀሪው ዘመን የሚሰሩትን ስራ ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ ይላል። አይናቸው እያየው መቼም እሱ ላይ ናቸው። መልሱን በሚሰጣቸው ሰዓት ለእነሱ እየተናገረ ነበረ። አዎ ትዕዛዝ እየሰጣቸው ነበረ። አሁን እያዩት ከፍ ከፍ አለ ነው የሚለው ግን ከፍ ከፍ ሲል ሉቃስ ወንጌል ምዕራፍ 24 ላይ ስንመለከት መጨረሻው ላይ ሲባርካቸውም ከእነርሱ ተለየ ይላል። ወይም መጀመሪያ እጆቹን አንስቶ ባረካቸው የሚል ቃል አለ። መጀመሪያ አዘዛቸው ነው። አሁን እንግዲህ ኃይልን ትቀበላላችሁ፣ ምስክሮቼ ትሆናላችሁ ብሏቸዋል። ከዛ በኋላ ግን ባረካቸው ይላል። በጣም ደስ የሚል ነው። ምን ማለት ነው? በቃ እነዚህ ሰዎች መልካም ጊዜ ይሁንላችሁ እንደማለት ነው። ይከናወንላችሁ እንደ ማለት ነው። ከዚህ በኋላ የምትሰጡት አገልግሎት በሙሉ ይሳካላችሁ። አዎ፣ የምስክርነት ስራችሁ ውጤት ያግኝ፣ እኔም ከእናንተ ጋር ነኝ የሚል በቃ ደስ እንዲላቸው መከናወን፣ ከእነሱ ጋር እንዲሆን የሚያስችል ነው። ግን ሲባርካቸው እነዛን ቶማስ ጣቴን ካላስገባሁ ያለባቸውን የተበሱ እጆች ደግሞ በአይናቸው ያያሉ፣ ማለት የቀራኔውን ሥራ እንዳትረሱት የሚል ነው። ከዛም እየባረካቸው ከእነርሱ ተለየ፣ ከፍ ከፍ አለ። ምን ማለት ነው? በቃ አይናቸው ማየት እስከሚችለው ድረስ የተለያዩ ደረጃዎችን እየወጣ ነው። ጌታ ኢየሱስ ክርስቶስ ከፍ ከፍ እያለ ሄደ እና የተወሰኑ መጠን ከአይናቸው ራቀ እያለ ሄደ ሄደ፣ ደመናው ሰውራ ተቀበለችው። ከደመናው በላይ ይሄዳል ጌታ ኢየሱስ ክርስቶስ። በቃ ሁሉንም ሰማያት ያልፍና በእግዚአብሔር ዙፋን ቀኝ ይቀመጣል። ይህን በተመለከተ ዕብራውያን መልእክት እንደዚህ በማለት ይናገራል። ምዕራፍ አራት ቁጥር አስራ አራት ላይ እንዲህ ይላል እንግዲህ ይልና በሰማያት ያለፍ ይላል ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ፀንተና ሃይማኖታችንን እንጠብቅ ይላል። ስለዚህ ሰማያትን አልፎ ነው የሄደው። ብዙ ሰማያት አሉ ማለት ነው፣ የተፈጠሩ ሰማያት። ይሄንን በኤፌሶን አራትም ላይ እናገኛለን። ኤፌሶን ምዕራፍ አራት ላይ ስንመለከት ከቁጥር ዘጠኝ ጀምሮ ከቁጥር ስምንት ጀምሮ፣ ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎችም ስጦታን ሰጠ ይልና፣ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው አለ። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ክብር ለእግዚአብሔር ይሁን። ያ የህማም ሰው ያ ወደ ምድር ታችኛይቱ ክፍል የገባው እግዚአብሔር ራሱን ባዶ ያደረገውን ለሞት ያውም የመስቀል ሞት የታዘዘውን ከሁሉም በላይ ራሱን ባዶ ያደረገውን ያንን ኢየሱስን ምን አደረገው? በዚህ ምክንያት ያለ ልክ ከፍ ከፍ አደረገው፣ ከስሞች ሁሉ በላይ ስምን ሰጠው። የእግዚአብሔር ከሁሉ ይልቅ የሚበልጠው የኃይሉ ታላቅነት የሰራው ሥራ ምንድን ነው? ጌታ ኢየሱስን ማስነሳት ብቻ አይደለም። ነገር ግን ካለቅነት፣ ከጌትነት በአሁኑ ዓለም በሚመጣው ዓለም ከሚጠሩ ስሞች ሁሉ በላይ ወስዶ በሰማያት ሰማያትን በሙሉ አልፎ ከሰማያት በላይ አሁን ያነበብን፣ ከፍ ከፍ አድርጎ በቀኙ ሲያስቀምጠው የብርታቱ ጉልበት ያኔ ታይቷል፣ የኃይሉ ታላቅነት ያኔ ታይቷል። እና ጌታ ኢየሱስ ክርስቶስ ወደ ክብር በመሄዱ ወደ ሰማይ በመሄዱ አንደኛ እየባረካቸው በማድረጉ ሊቀ ካህናትነቱ ሊቀ ካህናት በሰማያት ያለፈ ታላቅ ሊቀ ካህናት ሆኖ እንደሚቀጥል የሚያሳይ ነው። በኤፌሶን ደግሞ እንደተመለከትንው ሁሉን ይሞላ ዘንድ ምን ማለት ነው? ራስ ይሆንና በቤተ ክርስቲያን አካልነት በኩል ሁሉን በሁሉ ይሞላል። ምክንያቱም እርሷ ሁሉን በሁሉ የሚሞላ የእርሱ ሙላቱ ነው። ስለዚህ ለምን አድረገ የሚያረግበት ምክንያት ምንድን ነው? ከዚያ አውድ ስንመለከት አንደኛ በሰማያት በሊቀ ካህናትነት እኛን ወደ እግዚአብሔር ማቅረብ የሚችል ስለ እኛ ይታይ ዘንድ በዚያ የእውነተኛይቱ ድንኳን አገልጋይ ይሆን ዘንድ ነው በግርማው ዙፋን ቀኝ የተቀመጠው። ሁለተኛ ራስ ሆኖ በቤተ ክርስቲያን አካልነት በኩል ሁሉን ይሞላ ዘንድ ነው። እግዚአብሔር ይመስገን። ታዲያ አሁን በዚህ ዓላማ መሰረት አይናቸው እያየው ደመና ሰውራ ተቀበለችው እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ ይላል እግዚአብሔር ይመስገን ልባቸው ሰማይ ቀርቷል እዛው አይናቸውም ሰማይ ነው ያለው ኢየሱስ ባለበት ሰማዩ እኮ ሌላ ጊዜ ምን ነበረው ግፋብል ቀና ቢባል ወፎች ሲበሩ ይታይ ይሆናል፣ ወይም ይሄ የተፈጥሮ ደመና ይታይ ይሆናል፣ ወይም የሆነ ሰማያዊ ከለር ያለው ነገር ሊታይ ይችላል፣ ሌላ ጊዜ ቢሆን። ስለዚህ ሰው ወደ ሰማይ አይቶ ረጅም ጊዜ አይቆይም። ግን አሁን ይሄ እዛው ትኩር ብለው እንዲቀሩ ያደረጋቸው ያ የከበረ ሰው፣ ያ ሁለንተናቸው የነሱ በቃ የልባቸው ርዕሰ ጉዳይ የሆነው። ጌታ ኢየሱስ ያዳናቸው እየሄደ ነው። ልባቸው አብሮ ሄደ፣ አይናቸውም አብሮ ሄደ። ስለዚህ እዛው እንዳተኮሩ ሰማይ ውስጥ በእምነት እንደገቡ እሱ ወዳለበት ወደዚያው በመንፈስ ሄደው ሳሉ እዛው ሰማይ ላይ ሳሉ እንበል የሰማይ መላእክት አጠገባቸው ቆሙ። ምክንያቱም በዚህ ሁኔታቸው ደቀ መዛሙርቱ ሰማያዊ ነገር ውስጥ ነው ያሉት። ስለዚህ በድንገት ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። በሰው ምሳሌ ነው እንጂ ያው መላእክት ናቸው። ዮሐንስ ወንጌል ላይ እንደዚሁ ነው የተገለጡት። ምዕራፍ ሀያ ውስጥ ማርያም መግደላዊት በምትመለከትበት ጊዜ የሆነው ነገር ይሄው ነው። ቁጥር 12 ላይ ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። ሉቃስ ወንጌልም ላይ ይሄው ነው የተደገመው እና እዛ ስፍራ ላይ መላእክት መሆናቸው ተገልጧል። ሁለት ነጫጭ ልብስ የለ ለሚያንጸባርቅ ነጭ ልብስ የለበሱ ሰዎች ተብለዋል። በኋላ ግን የኢማውስ መንገደኞች ሲናገሩ ሕያው ነው የሚሉ የመላእክትን ራእይ እንዳዩ ሴቶቹ መጥተው አስገረሙን ብለው ገልጸውታል። ስለዚህ እነዚህ ሁለት ነጫጭ ልብስ የለበሱ በሰው ምሳሌ የተገለጡ መላእክት ናቸው። አዎ እነርሱ ይህ የፈጠራቸው አምላክ የእነርሱን ባህሪ አልያዘም የአብርሃም ዘርንጀ መላእክትን አልያዘም ተብሏል። እና ግን ሰው ሆኗል። ይሄ ገርሟቸዋል። ገና ከቀድሞ ጀምሮ በነቢያት በኩል ስለ ኢየሱስ ሲነገር እየሰሙ ይህን ነገር ሊመለከቱ መላእክቱ ይመኙ ነበር ይለናል። ስለዚህ ከና ከተወለደበት ጊዜ ጀምሮ ይሄ አምላካቸው በሰው መካከል መመላለሱ የሚሰራው ስራ በሙሉ ያስደንቃቸው ስለነበር የዝማሬ ርዕስ ነበራቸው። በዚህ ጉዳይ ይዘምሩ ያመሰግኑ ነበር ይመሰክሩም ጀመር። አሁን ልብ በሉ፣ እዚህ ላይ ኢየሱስ ክርስቶስን በተመለከተ አው ምስክርነት እየሰጡ ነው። ምን ነበረ የሐዋርያት ጥያቄ? የሐዋርያት ጥያቄማ በዚህ ወራት መንግስትን ትመልሳለህን ነበር። በዚህ ወራት ነው ጌታም ኢየሱስ ክርስቶስ ወራት ባይነግራቸውም ግን ለእስራኤል መንግሥት አይመለስም አላላቸውም። ሆኖም ግን አሁን ማወቅ ያለባቸው ያ ኢየሱስ ተመልሶ እንደሚመጣ አስረግጠው ማወቅ ማመንም ነበረባቸው። ስለዚህ ቀደም ብሎ ጌታችን ኢየሱስ ክርስቶስ በደርቡ ቤት ነግሯቸው ነበር፣ እሄዳለሁና ስፍራ አዘጋጅላችሁ ዘንድ ወደዚያ እሄዳለሁ በዚያም ስፍራ ባዘጋጅላችሁ እናንተ ደግሞ እኔ ባለሁበት እንድትሆኑ ሁለተኛ እመጣለሁ ብሏል። ያ በተለይ ወደ እኔ እወስዳቸዋለሁ ማለት እሱ ወደ ራሱ ለመውሰድ እንደሚመጣ ነው የነገራቸው። ቀጥሎ ያለውን አልነገራቸውም። አሁን እሱ መስማት አለባቸው። ከአሁኑ ጥያቄያቸው አኳያ ስለ መንግሥት እየጠየቁ ስለነበረ ይሄንን ጉዳይ ለሰማይ መላእክት ትቶታል። ጥያቄያቸው በተወሰነ ደረጃ ምላሽ ማግኘት ነበረበት። ስለዚህ ምን አሉ? እነሱ እነዚህ መላእክት የገሊላ ሰዎች ሆይ አሏቸው፣ ወደ ሰማይ እየተመለከታችሁ ስለ ምን ቆማችኋል? በቃ እንደዚህ ስለምን ቆማችኋል? ያን ኢየሱስን ፍለጋ ነው አይደል? ጥሩ ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት ይሄ ማረጋገጫ ነው ያሏቸው። አሁን ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ክብር ለእግዚአብሔር ይሁን። አሁን የምጽአት ወንጌል ሰባኪ ነው የሆኑት የትንሣኤም ወንጌል የመጽሐቱም ወንጌል ሰባኪ የሆኑት እነዚህ ሁለት መላእክት፣ ሁለት መሆናቸው የተሟላ ምስክርነትን እንዲሰጡ ነው። በዚህ ስፍራ ላይ ከሰማይ የመጡ ሁለት ምስክሮች ጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣ የተሰጠ ሰማያዊ ምስክርነት፣ የተረጋገጠ ማስረጃ ሆነው ቀረቡ። ጌታችን ኢየሱስ ክርስቶስ የሚመጣበት መምጣት አካላዊ መምጣት መሆኑን በዚህ በሰማይ መላእክት ምስክርነት ተረጋግጧል። በሆነ በሌላ አይነት መንፈሳዊ በሆነ መንገድ አይደለም የሚመጣው። ሲሄድ እንዳያችሁት እየታየ ነው የወጣው። ስለዚህ ሲመጣም እየታየ ነው የሚመጣው። ክብር ለእግዚአብሔር ይሁን። ይህንን ራሱ ጌታ ኢየሱስ ክርስቶስ አረጋግጦታል። የሚገርመው የሚያዩት የእርሱ የሆኑት ብቻ አይደሉም። የእርሱ ያልሆኑት ያልተቀበሉትም ጭምር ያያሉ። የማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 64 ላይ እንግዲህ አለ ጌታ ኢየሱስ ሲናገር፣ እውነት እላችኋለሁ ከእንግዲህ ወዲህ አለ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችኋል። አንደኛ የሚመጣው በደመና ነው ሁለተኛ ሲመጣ ይታያል ሲያርግ እንዴ ነው ያረገው? ሲያርግ በደመና አይደል እንዴ ደመና ሰውራ ተቀብላቸዋለች ሁለተኛ እያዩት ነው ያረገው ስለዚህ ልክ እንደዚሁ ሲሄድ እንዳያችሁት እንዲሁ ይመጣል በደመና ይመጣል ሲመጣም ይታያል ማን ነው የሚያየው እዚህ ጋር እኮ ለቀያፋ ነው እየነገረ ያለው ታዩታላችሁ ነው እያለ ያለ ስለዚህ እስራኤል ያዩታል አህዛብ ያዩታል ግን መጽሐፉ ሲጠቀልለው በአጠቃላይ አይን ሁሉ የወጉትም ያዩታል ይለናል ዮሐንስ ራእይ ምዕራፍ አንድ ቁጥር ሰባት ላይ ስለዚህ ይሄ መምጣት ይበልጡን ከሰባቱ የመከራ ዘመን በኋላ ጌታችን ኢየሱስ ክርስቶስ ከሰማይ በታላቅ ክብር አይን ሁሉ ያየው የሚመጣበትን መምጣት የሚያሳይ ነው፣ ሊፈርድ የሚገለጥበትን ጊዜ፣ ሊነግስ የሚመጣበትን ጊዜ። አሁን እነዚህ ሐዋርያት የሚጠባበቁት ያ ጊዜ አያችሁት። ይፈርድና ይነግሳል በሚመጣው ዓለም። የሚመጣውን ዓለም ለመላእክት ያስገዛው አይደለም። እህስ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ሁሉን ከእግሮቹ በታች አስገዛህለት ተብሏል። ስለዚህ የሰው ልጅ የሆነው ኢየሱስ ክርስቶስ ሁሉን የሚገዛበት ነው። ሁሉን ይገዛ ዘንድ ደግሞ ምን ሆነዋል? እርሱ ለቤተ ክርስቲያን ራስ ሆኗል። ኤፌሶን ምዕራፍ አንድ እንደሚነግረን ለቤተ ክርስቲያን ራስ የሆነበት ምክንያት ለምንድን ነው ያልን እንደሆነ ከሁሉ በላይ ራስ እንዲሆን ነው። ሁሉን ከእግሮቹ በታች እንዲገዛ ነው። አስራ ሁለቱ ሐዋርያት ስፍራቸው ቤተ ክርስቲያን ውስጥ ነው። ልብ በሉ እና እንደሱ ከሆነ ራሳቸው ኢየሱስ ነው። እሱ መጥቶ ነገሰ ማለት እነሱ ነገሱ ማለት ነው። እሱ ገዛ ማለት ገዙ ማለት ነው። እሱ ወረሰ ማለት ወረሱ ማለት ነው። ስለዚህ በቃ እያያችሁት እንደወጣ ይመጣል እና እርግጥ ስለሆነ ይሄ ጉዳይ አሁን ወደ ስራችሁ ሂዱ እንደማለት እኮ ነው። ማረጋገጫ ከሰማይ ተቀበሉ። ስለዚህ እንደነገራችሁ አሁን ምስክር ለመሆን ወደ ስራ ሂዱ የሚል ኢምፕሊኬሽን በውስጡ አለው። እነዚህ መላእክት ለምን ቆማችኋል ሲሏቸው እኮ ሂዱ እንደማለት እኮ ነው። እዚህ ጋር ልባችሁን ይዞት ኢየሱስ ወደ ሰማይ ሄዶ እያያችሁት ነው አደል? የቆማችሁት እሱ ነው አደል? ልባችሁን ይዞት እዚህ የቆማችሁት እንደ ማለት ነው። ለምን ቆማችኋል? ይሄ እኮ ሲሄድ ያያችሁት ይመጣል። ስለዚህ መምጣቱ ስለማይቀር ይሄን ተስፋ ይዛችሁ አሁን አትቁሙ ነው። ታዲያስ ምን በሉ ነው? ሂዱ ነው። ምን በሉ በተሰጣቸው የቤት ስራ መሰረት ምስክር ሁኑ፣ እስከ ምድር ዳር ድረስ። ብዙ ስራ ይጠብቃቸዋል ነው ኦኬ አሁን ገባቸውና ልባቸው አረፈ፣ ማረጋገጫን አገኙ። ወዲያው ምን አደረጉ? በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርቶሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆኖ ለጸሎት ይተጉ ነበር ይላል። ክብር ለእግዚአብሔር ይሁን። ስለዚህ አሁን ተመለሱ። ወዴት? ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ነው የሚለው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ነው። ከዛው ከተራራው በስተ ምስራቅ ደቡብ ደግሞ የቢታንያ መንደር አለች። እዛው ነው ስለዚህ ደብረ ዘይት አንዴ ደብረ ዘይት ሌላ ጊዜ ቢታኒያ ተብሎ ሊጠራ ይችላል። በዛው እግርጌው ላይ ቢታኒያ መንደር ስላለች ማለት ነው። እዛ ነው ያረገው፣ እዛ ነው የቆዩት። ይህ ቦታ ራሱ ስለ ምጻት የሰሙበት ቦታ ነው፣ ቦታው ነው በመጀመሪያ ማቴዎስ ምዕራፍ 24 ላይ እንደምናውቀው ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ በክብር ተመልሶ እንደሚመጣ ትምህርቱን የሰሙበት የተማሩበት ቦታ ራሱ የደብረ ዘይት ነው። ልብ በሉ ግን በብሉይ ኪዳን ትንቢተ ዘካርያስ ምዕራፍ 14 ላይ እንደምናውቀው ሁልጊዜም እንደምንማረው ቁጥር አራት ላይ ስንመለከት እግዚአብሔር እግሮቹ የሚቆሙበት ስፍራ ነው ከቅዱሳኑ ጋር በሚመጣበት ጊዜ በደብረ ዘይት ተራራ ላይ እግሮቹን እንደሚያቆም ተነግሯል። ስለዚህ ምጽዓትና ደብረ ዘይት በመጽሐፍ ቅዱስ ውስጥ ግንኙነት አላቸው። እና እዛ ቦታ ላይ እንዲሁ ይመጣል ተብሎ ተነገራቸው እና በቃ የሚመጣ ከሆነ ችግር የለውም ይደርሳል ያኔ ተመልሰን እዛ እንገናኛለን እዛው ድረስ ስራችንን እንሰራለን በዚህኛው ወራት እንመሰክራለን በዚያኛው እግዚአብሔር በቀጠረው ጊዜ ከእርሱ ጋር እንነግሳለን ችግር የለውም አሁን ወደ ኢየሩሳሌም እንመለስና እንዴት ምስክርነቱን መጀመር መዘጋጀት እንዳለብን እናስብ ግን ከምን ይጀምር ከጸሎት ቆዩ ተብለዋል። ኃይል ያስፈልጋቸዋል። ይሄ ታዘዋል። መጀመሪያ ያለብን ከምንድን ነው? ከጸሎት ነው። መጀመሪያ ያለብን ለበጸለይ በጣም በሚገርም ሁኔታ የወሰኑት ሰዎች እነማን ናቸው ስንል በዋናነት እዚህ ላይ ስም ዝርዝራቸው የተጠቀሱት አስራ አንዱ ሐዋርያት ናቸው። ይሁዳ የለም። እነዚህ ሰዎች ከመነሻው ጀምሮ የታሪኩ መሪ የሆኑ ሰዎች ናቸው። ጌታ ኢየሱስ ክርስቶስ ትእዛዝ የሚሰጠው ለነሱ ነው። መልእክቱንም ትምህርቱንም የሚያስተምረው ለነሱ ነው። ቁጥር አንድ ላይ ስትሄዱ ምንድን ነው የሚለው? ተጠቅሰዋል። ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው ጀምሮ ይላል። ስለዚህ የዛ ጌታ ኢየሱስ ክርስቶስ ወደ ሰማይ ሲሄድ በምድር የተወው ማህበር የደቀ መዛሙርቱ ዋነኛ ሰዎች ኢየሱስ የመረጣቸው ሐዋርያት ናቸው። እዚህ ላይ የነሱ ስም ያንዱም አልቀረም ከይሁዳ በቀር የሁሉም ስማቸው ተጠርቶ፣ ግን እነሱ ብቻ አይደሉም። ከነሱ ጋር ማን አለ? እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር የሚል ቃል አለ። በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ኢየሩሳሌም የተመለሱበት ወደ ሰገነቱ ቤት ውስጥ የተሰባሰቡበት በደርቡ ቤት ውስጥ የተገናኙበት ዋነኛ ጉዳያቸው ጸሎት ነው። አሁን ኢየሱስ እስከዛን ጊዜ ድረስ የሚያውቁት በአካል የሚያነጋግሩት የሚፈልጉትን ጥያቄ የሚጠይቁት ነው፣ መልሰው አግኝተውታል። በትንሣኤና በአካል እያነጋገሩት ነበረ። አሁን ግን በጸሎት የሚያገኙት የሚያዩት ሳይሆን በአሁኑ ሰዓት የሚያምኑት ሆኖ እያዩ በፊዚካል የሚያነጋግሩት ሳይሆን በጸሎት የሚጠይቁት ማንነት ነው። ምክንያቱም ወደ መለኮት ዘንድ ዓለም ሳይፈጠር ወደ ነበረበት ክብሩ ገብተዋል። እዚያ ጸሎት፣ አምልኮ ስግደት፣ ዝማሬ ሊቀበል ወደሚችልበት መለኮታዊ ሁኔታ ውስጥ ገብተዋል። ከዚህ በፊት በሚያውቁት በስጋ እንደሆነ ከዚህ በኋላ ሊያውቁት አይችሉም። በስጋ መምህራቸው ይሁን እንጂ፣ ልካ በመለኮት ሙላቱ ከአብ ጋር እኩል ስግደት፣ አምልኮ፣ ጸሎት የሚቀበል ማንነት ነው እና ሊጸልዩ በአንድ ልብ እዛ ሰገነት ቤት ውስጥ ተሰበሰቡ። በእርሱ ማዕከልነት ሴቶች እነዚህ ሴቶች እነማን ናቸው? ማርቆስ እንደው ጠቅለል ስለሚያደረግልን፣ እሱም ብቻ ባጭሩ ልግለጸው፣ ላንብበው የማርቆስ 14 ቁጥር 40 ላይ ስትመለከቱ ሴቶች ደግሞ በሩቅ ሆኖ ይመለከቱ ነበር። ከእነርሱም ይልና በገሊላ ሳለ ይከተሉት እና ያገለግሉ የነበሩ መግደላዊት ማርያም እና የታናሹ ያዕቆብ እና የዮሳ እናት ማርያም ሰሎሜም ነበሩ። ከእርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ። በስም የተጠሩ እዚህ ጋ ቢያንስ ሶስት ሴቶች አሉ። ለመጨመር ካስፈለገ ሉቃስ ስምንት ላይም እንደዚሁ በገንዘባቸው ሲያገለግሉት የነበሩ እነ ዮሐና አሉ፣ እነ ሶስና አሉ። እዚህ ላይ ሁለቱ ማርያሞች እና ሰሎሜ ተጠቅሰዋል። በስም የሚታወቁ ዋና ዋና እህቶች ተጠቅሰዋል። ግን ቀጥሎ ምን ይለናል? ብዙዎች ሴቶች ነበሩ ነው የሚለው ከገሊላ ጀምሮ። ስለዚህ ቀራኔው ላይ ብዙዎች ሴቶች ነበሩ፣ ትንሣኤው ሲወራ ብዙዎች ሴቶች ነበሩ፣ ኢየሱስ በዝግ ቤት ውስጥ ገብቶ ከደቀ መዛሙርቱ ጋር ያገኛቸው ብዙዎች ሴቶች ነበሩ። አሁን ውሎና አዳራቸው በእነዚህ ሃምሳ ቀናት ኢየሩሳሌም ሆኗል ከገሊላ መጥተው። እና ውዳቸውን መምህራቸውን ወደ ሰማይ ሸኝተዋል። አሁን ተመልሰው ኢየሩሳሌም አሉ። እና ታላቅ ተስፋ ይዘው ነው። የእግዚአብሔር መንግሥትን ተስፋ ይዘው ነው። አዎ ጌታ በእግዚአብሔር በወሰነው ጊዜ እሱ በሚያውቀው ወራትና ወቅት በክርስቶስ ኢየሱስ የእግዚአብሔርን መንግሥት ይዞ እንደሚገለጥ የተስፋ ቃል ይዘው መጥተዋል። አሁን ደግሞ ሥራቸውን ሊሰሩ ሊጀምሩ ነው። በዚህ ሥራ ውስጥ ኃይል ያስፈልጋቸዋል። ያን ኃይል እየተጠባበቁ በአንድ ልብ ሆነው በጸሎት ይተጉ ነበር። ክብር ለእግዚአብሔር ይሁን። ከዚህ ውስጥ ደግሞ በስም የተጠቀሰች ሌላ አንዲት ሴት አለች። እርሷን ማናት? በሚገርም ሁኔታ የኢየሱስ እናት ማርያም ብሏታል። ከኢየሱስ እናት ከማርያም ጋር አለ። አሁን እርሷን የምናገኛት የጌታ ደቀ መዛሙርት ከሆኑት ከሐዋርያትና ከሌሎች እህቶች ጋር ነው እንደ ሁሉም ደቀ መዛሙርት እንደ ሌሎቹ አማኞች አብራ በአንድ ልብ ትጸልይ ነበር። ክብር ለእግዚአብሔር ይሁን። ይሄ ነው ስፍራ። በእርግጥም ይህ ማኅበር ሁሉ ለክርስቶስ ኢየሱስ ልቡን የሰጠበት ማኅበር ነው። በዚህ ማኅበር ውስጥ በክርስቶስ ኢየሱስ የተነሳ ሁሉም አንድ የሆነበት ነው። አንድ ልብ ሆነው ይጸልዩ ነበር። ያለ ወንድሞቹ ምንም ስፔሻል ፕሪቪሌጅ የእሱ ወንድም ነን በማለት ልዩ ቦታ እንዲሰጣቸው የሚፈልጉ አይደሉም። እነዚህ በስጋ በገሊላ ውስጥ ምናልባት ሌሎች ሰዎች የተለየ ግምት ሲሰጧቸው የነበሩ ናቸው። ግን የሚገርመው ነገር እነሱ እንኳን አላመኑበትም ነበረ ያኔ። ነገር ግን አሁን እዚህ ጋር ስናገኛቸው በዚህ ጌታ እነሱ ማመናቸውን እንረዳለን። አዎ አይናቸው ወደ ሰማይ ከሄደው ኢየሱስ ክርስቶስ ጋር አብረው ሄዷል። ልባቸውም ሄዷል። የእነሱም የእናቱም ልብ ሰማይ ገብቷል። ከሐዋርያት ጋር፣ ከገሊላ ሴቶች ጋር አሁን ሁሉም ደግሞ በመንፈስ ወድቀው በአንድ ልብ ሆነው ለጸሎት ይተጉ ነበር። እግዚአብሔር ይመስገን። ጸሎት ለሁላችንም ያስፈልጋል። ጸሎት መጸለይ ያለባቸው ነገሌ ነገሌ ግን ቅርብ ስለሆኑ አያስፈልጋቸውም የምንላቸው ሰዎች የሉም። አንዳንድ መንፈሳዊያን መንፈሳውያን ናቸው የሚባሉ በጣም ከፍ ያለ የረዘም ያለ አገልግሎት ልምድ ያላቸው ጸሎት እንደማያስፈልጋቸው ልናስብ እንችላለን። ኖ ሐዋርያትም፣ ወንድሞቹም፣ እናቱም የገሊላ ሴቶችም አብረው የነበሩት በሙሉ። በእግዚአብሔር መደገፍ አስፈልጓቸዋል። ከእግዚአብሔር ዘንድ ኃይል አስፈልጓቸዋል። በራሳቸው ጥበብ፣ በውይይት፣ በገንዘብ ኃይል የሚሠራ ነገር የለም፣ ከእግዚአብሔር ዘንድ በሚመጣ ኃይል ነው የሚሠራው።